ፊልሙ ሲጀመር የኔን ታሪክ ከመሀል ጀምራችሁ እየሰራችሁ ነው የመሰለኝ። በምን አወቁት እስከምል ድረስ ወደ ታሪክ ጽናት ድራማን ያያችሁት እንዳያችሁት፣ ያላያችሁት ደግሞ ይሁት። ግን ጽናት ያለችበት ፓርት በሙሉ ሌላ ፓርት አይደለም። ከድራማ ውስጥ ጽናት ያለችበት ፓርት ይሁቴ ነው የሚገልጸው እና እንዴ ለጸሐፊው ማን ነው የነገረው? ነው ያልኩት። እውነት ብቻ ያለውበት እና ያለፈበት ነው ጽናት የምትሰራበት ፓርት ማለት ነው ድራማው። እና ግን ከዛ ውስጥ ሶስት ነገር ይለያዋል። አንድ እሷ ባስረዋለች ተደፈረች። ሁለት ደግሞ ከዛው ወንድ ተደፈረች አረገዘች። ሶስተኛው ደግሞ እሷ ማፍቅረዋለች እሱም ደግሞ አፍቅሯታል። ይሄ ከህይወቴ ውስጥ ይለየዋል ከእሷ ከምትሰራው ፓርት ድራማ ውስጥ ማለት ነው። እና ሌላው ግን ሙሉ በሙሉ እኔን ይገልጸዋል። እና ብቻ በጣም ወድጀዋለሁ። በድራማ መልክ ይሄን ነገር ሰርታችሁ ስላቀረባችሁልን በጣም እናመሰግናለን። እንወዳችኋለን። የድራማ ነው ፊልም አያመልጠኝም። ለምን መጽናኛ ስለሆነ፣ በጣም ነው ማየው፣ በጣም ነው መከታተለው። ግን በጣም ነው ማመሰግነው፣ በጣም ወድጀዋለሁ። እናንተም ደግሞ ይሁት እና ለእኛ ለሰራተኞች ደግሞ ጥሩ ነገር ነው ህይወታችን ያስተላለፉት ማለት ነው። ጽናት ድራማ እንግዲህ በምታዩት መልኩ ማለት ነው ብዙዎች ብዙዎች ማለት ነው የኔን ህይወት ነው የተሰራው፣ እንዴት ቢያውቁት ነው እንዴት ቢሆኑት ነው እያሉ ይህ ነገር እንደዚህ ነው፣ እንደዚህ ነው፣ የሚጨምርም እንደዚሁም የሚቀነስም በእኔ ህይወት ላይ እንደዚህ ነው እያሉ እንግዲህ ስለራሳቸው ብዙዎች መናገር ጀምረዋል፣ በቲክቶክም እንዲሁም ደግሞ በዩቲዩብ ላይ ማለት ነው። እንግዲህ ጽናት ያው የሰው ቤት ከገጠር መጣ፣ የሰው ቤት ፈተና እንዴት እንዳየች እንዴትም እንደሚያልፉ ብዙ እህቶቻችን በዚያ ላይ ከኔም ጭምር ማለት ነው እንዴት እንዳለፍነ ያለ ነገር ነው የምታሳየው ማለት ነው። እና ይብን ራሱ ሞር ሞር ከዚህ በላይ ራሱ መሰራት የነበረበት ድራማ ነው ብዬ ነው የማስበው ማለት ነው። በጣም ብዙ ነገሮች አሉ። እንደውም ጽናት ያው ብዙ ነገሮች በእርግጥ አሳልፋለች። አሁንም እያሳለፈች ነው ያለችው እየገጠማትም እየደረሰባትም ያለው ነገር አሁን ላይም በእርግጥ ከባድ ነው። ግን ደግሞ ሞር ከዚያ በላይ ደግሞ ይብን ባሰሪዎች በሰዎቹ ራሱ ብዙ ነገር እንትን የሚልባቸው አሉ ማለት ነው እና ያያ ነገርም እንትን አለ ማለት ነው። እና ውድ ቤተሰቦቼ እውነት ለመናገር የጽናት ተከታታይ ድራማ በጣም ብዙ ሰው እያንሸራሸረው ብዙ ሰው በጣም እንትን እያለው እያየው፣ ሀሳብም እየሰጠን ያለው ያ ማለት ደግሞ በዚያ ህይወት ላይ ብዙዎች አሳልፈዋል፣ ብዙዎች ደግሞ ሆነው በታል ለዛ ነው እና በጣም ነው የምናመሰግነው ሁላችሁንም ማለት ነው።